በኢትዮጵያ የእስራኤል አምባሳደር ዶክተር አቭራም ንጉሴ በአዲስ አበባ እየተከናወኑ ያሉ የልማት ስራዎችን አደነቁ። አምባሳደሩ አዲስ አበባ ከኒውዮርክ በመቀጠል ሁለተኛዋ የዲፕሎማሲ ማዕከል ናትም ብለዋል። ዮሐንስ ልጅ አለም ተጨማሪ አለው። አዲስ አበባ በፈጣን ልማት ውስጥ ትገኛለች። በዓለም የዲፕሎማሲ ስበት ካላቸው ከተሞች ቀዳሚዎቹ ተርታ መሰልፏ ደግሞ የልማቱን አስፈላጊነት ከፍ ያደርገዋል። የአፍሪካ ሕብረትን ጨምሮ ሌሎች አህጉራዊና ዓለም አቀፋዊ ድርጅቶች በመዲናዋ መኖራቸው ከተማዋን በዓለም ሶስተኛዋ የዲፕሎማሲ ማዕከል ተብላ እንድትታወቅ አድርጓታል። በኢትዮጵያ የእስራኤል አምባሳደር ክቡር ዶክተር አብርሃም ንጉሴ ደግሞ ከኒውዮርክ በመቀጠል አዲስ አበባ ሁለተኛዋ የዲፕሎማሲ የስበት ማዕከል የሆነች ከተማ ናት ሲሉ ይከራከራሉ። አዲስ አበባ በእውነቱ በዲፕሎማቲክ ከተማነቷ ይህርን እንደሆን ከኒውዮርክ ቀጥሎ አዲስ አበባ ናት ብዬ ነው እማምነው። ምክንያቱም ሁለተኛ አድርጎ ብዙ ጊዜ የሚሉት የጀኔቫን ነው። ከጀኔቫ አዲስ አበባ ትበልጣለች፣ ያለው የዓለም አቀፍ ውክልና ያለባት ሀገር ናት። ምክንያቱም ኒውዮርክ ሄድክ እንደሆን ዩናይትድ ኔሽን ብቻ ነው ያለው፣ አዲስ አበባ የመጣህ እንደሆን ግን ዩናይትድ ኔሽንም አለ አፍሪካን ዩኒየን አለ፣ የወርልድ ባንክ አለ፣ እንዲሁም ደግሞ የዩኤንዲፒ የዩናይትድ ኔሽን ዲቨሎፕመንት ፕሮግራም አለ፣ የአፍሪካ የልማት ባንክ አለ። የዓለም አምባሳደሮች እዚህ ነው ያሉት። ስለዚህ ከኒውዮርክ ቀጥላ በሁለተኛ ደረጃ በዲፕሎማቲክ ኮሚዩኒቲ ያለባት አገር ከተማናት ብዬ አምናለሁ። መዲናዋ ከዲፕሎማሲ የስበት ማዕከልነቷ በተጨማሪ ውጤታማ የሆነው የኢትዮጵያ አየር መንገድ መኖሩ ደግሞ የከተማዋን አስፈላጊነት ከፍ አድርጎታል። ዓለም አቀፍ መንገደኞች ወደ ተለያዩ ሀገራት በተለይም ወደ ሩቅ ምስራቅ በሚያደርጉት በረራ ሂደት አዲስ አበባ የትራንሲት ማዕከል ሆና እያገለገለች ትገኛለች። መንገደኞች በከተማዋ በሚኖራቸው የትራንሲት ቆይታ ስለ ከተማዋ መልካም ትዝታ ይዘው እንዲሄዱ ለማድረግ የሚያስችሉ ስራዎች እየተሰሩ ይገኛሉ። ለአፍሪካ ምንም እንኳ ጂኦግራፊካሊ በምስራቅ አፍሪካ ብትገኝም የአፍሪካ ማዕከል ልብ ናት ማለት ይቻላል። ምክንያቱም በአቪዬሽን ደረጃ ሄድክ እንደሆነ ዛሬ ወደ አፍሪካ፣ ወደ ሩቅ ምስራቅ አገሮች፣ ወደ ቻይና፣ ወደ እነዚህ የሚሄዱት ሁሉ ማዕከል ሁና ትራንዚት የምታካሄደው የአዲስ አበባ ከተማ ናት። በኢትዮጵያ እስራኤል አምባሳደር ክቡር ዶክተር አቭራም ንጉሴ ካሚኮ ዲፕሎማት ዊንዶ ጋር በነበራቸው ቆይታ በአዲስ አበባ ከተማ እየተሰሩ ያሉ የልማት ስራዎች ተጠናክረው ሊቀጥሉ እንደሚገባም ነው ያመለከቱት። በእውነቱ የአዲስ አበባ ከተማ አሁን ያለው የከተማዋ የልማት ሂደት ይሄ ኮሪደር ልማት የሚባለው መንገዶችን የማስፋት ሁኔታ መብራቶችን ብዙ ፎቆችን የመስራት ሁኔታ ስትመለከተው አዲስ አበባ በአጭር ጊዜ ውስጥ ከፍተኛ ደረጃ ይሄ በእንደዚህ ያለ ከተማ በእንደዚህ ያለ ሂደቱ ከቀጠለ አዲስ አበባ ከዓለም እጅግ ቦታ የምትወደድና ውበት ያላት ከተማ ሆና ልትመደብ ትችላለች ብዬ አምናለሁ። እና በጣም ጥሩ ሂደት ያለው ጥሩ ይዘት ነው ያለው። በዚህ ሂደት ላይ መቀጠል አስፈላጊ ይሆናል ማለት ነው። ይሄ ደግሞ ለሕዝቦችም ለሀገሪቱ ከፍተኛ ጥቅም ይሆናል ማለት ነው። አዲስ አበባ የእስራኤልን ጨምሮ የተለያዩ ኤምባሲዎች መቀመጫ ከተማም ሆና እያገለገለች ትገኛለች።